ሰላም ሰላም የህይወት ጥግ ቤተሰቦቼ እንደምን አላችሁ? እንኳን ለቻናላችን በሰላም መጣችሁ እላለሁ። እዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሰው። ውድ የፕሮግራማችን ተከታታዮች፣ እንግዲህ በዛሬው ፕሮግራሜ ከሲቲ ኒውስ ላይ ነው ያገኘሁት፣ እና ይሄ ምናልባት ለብዙዎች ሊጠቅም ይችላል ብዬ ነው እና እኔም እንግዲህ ያለፍኩበት ስለሆነ፣ በተለይ ደግሞ ከስደት ጋር የተያዙ ብዙ አይነት አካሄዶች በጣም ትክክለኛ የሆነ ኢንፎርሜሽን ያስፈልጋቸዋል። በተለይ ደግሞ አሁን እንግዲህ ያው ዩቲዩብ ላይ የተለያዩ ሰዎች የተለያየ ኢንፎርሜሽን ነው የሚሰጡት እና አንዳንዱ ኢንፎርሜሽን ዩቲዩበሮቹ እንደሚመቻቸው አድርገው ወይ ደግሞ ብዙ ኦዲዮንስን ወይ ደግሞ ብዙ ተከታታዮችን ለማግኘት ብዙ ቪወር ለማግኘት የሚጠቀሙበት መንገድ ነው እና እኔ ብዙዎቻችሁ ብዙ ኖቲስ የምታደርጉ ይመስለኛል። እኔ ስለዛ ነገር ግድም አይሰጠኝም። ምክንያቱም ዋናው ሰዎች እኔ ያለፍኩበትን ኤክስፒሪየንስ፣ ሰዎች እኔ አለፍኩበት ስህተት ሌሎች ሰዎች እንዲማሩ እና ትክክለኛው የጊዜው መልእክት ምንድን ነው የሚለውን ነው ስትሬት ለማቅረብ የምፈልገው። ምክንያቱም አሁን አንዳንድ ጊዜ ጠበቃ ስታነጋግሩ ጠበቃው ለሱ በሚመቸው መልኩ ነው ኢንፎርሜሽን የሚሰጠው። የኢሚግሬሽን ኮንሰልታንቶችም እንደዚሁ ነው። እና አንዳንድ ጊዜ ብዙ ሰዎች ባያስድ ሳይሆኑ ትክክለኛ ኒውትራል የሆነ ኢንፎርሜሽን ማግኘት በተለይ በአሁኑ ሰዓት በጣም ከባድ ነው። ምክንያቱም ሁሉም በሚፈልገው መልኩ ነው እንዴት ነው ቪወር የማገኘው፣ እንዴት ነው ከሌንስ የምጠቅመው በሚል ነው ኢንፎርሜሽኖቹ የሚቀርቡት ማለት ነው። እና በተቻላችሁ መጠን ትክክለኛውን ኢንፎርሜሽን ለማግኘት ከትክክለኛው ምንጭ ለማግኘት ሞክሩ እና እኔ እንግዲህ ብዙ ጊዜ ምን እየተደረገ ነው ካናዳ ውስጥ ወይ ደግሞ አሜሪካ ውስጥ ምን እየተደረገ ነው ብዬ እንትን ሳደርግ በተለይ ሜጀር የሆኑ የሚዲያ እንትኖችን ነው ፒክ የማደርገው እና እነዚህ ሜጀር የምላቸው ለምሳሌ ብዙ ታማንነት ያላቸው እና ፕራይቬት ዩቲዩበር የተሻለ ግንዛቤ የተሻለ መረጃ ያቀርባሉ ብዬ የምላቸውን ነው ፒክ የማደርገው ማለት ነው እና እነዚህ ሳይጨምሩ ሳይቀንሱ ነው የሚናገሩት እና አሁን እንግዲህ ይዤላችሁ የመጣሁት ከሲቲ ኒውስ ነው። ሲቲ ኒውስ እኛ ጋር እዚህ ካልገሪ ውስጥ ካናዳ የታወቀ ሚዲያ ነው እና እንትን ናቸው የመንግስት እንትን ነው እና በአብዛኛው ይሄ ተጠያቂነቱ ስላለ ትክክለኛ ኢንፎርሜሽን ነው የሚያቀርቡት ማለት ነው እና ካናዳ ውስጥ ሲቪስ የሚላለ ካናዲያን ብሮድካስቲንግ እና ሌላ ደግሞ ግሎባል ናሽናል የሚላለ ከነዚህ ነው። ምክንያቱም እነዚህ ኒውስ ተብለው መንግስትም አውቋቸው ከትክክለኛ ኢንፎርሜሽን ነው ብዙ ጊዜ የሚመጡት ማለት ነው። ያለበለዚያ በጣም የሚገርማችሁ ነገር በተለይ አሁን በዚህ ጊዜ ብዙ ዩቲዩበር ስላሉ ሞቲቫቸው ምንድን ነው ብላችሁ ስታስቡ ሞቲቫቸው ያው ብዙ ቪወር ማግኘት እንጂ ትክክለኛ ኢንፎርሜሽን ተሰጠ አልተሰጠ ማንም ግድ የለውም በዚህ ሰዓት። እና ብዙ ጊዜ የማያቸው፣ ብዙ ጊዜ እኔ ራሴ በጣም ኢሪቴት የሚያደርጉኝ ብዙ ኢንፎርሜሽኖች አሉ እና በተቻላችሁ መጠን ስለ ካናዳ ማወቅ ስትፈልጉ ትክክለኛ መረጃ የሚያቀርቡ ሰዎች፣ ምክንያቱም እነሱ የሚናገሩት የሚያስደግፉት ትክክለኛ ከሆነ መረጃ መሆን አለበት ማለት ነው እና ለዚህ ነው ይህንን ማሳያችሁ እና ከሲቲ ኒውስ ነው ያገኘሁት ያልኳችሁ ለዛ ነው። ስለዚህ ሲቲ ኒውስ እንዳልኳችሁ እዚህ ካናዳ ውስጥ በጣም የታወቀ እና ሌጂት ከሚባሉት ወይ ደግሞ ህጋዊ ናቸው፣ ተጠያቂነት አላቸው፣ እውነተኛ ኢንፎርሜሽን ያቀርባሉ ከሚባሉት የዜና አውታሮች አንዱ ስለሆነ ነው። ይህንን ይሻረኩላቸው እና በዛሬው መልእክቴ ምንድን ነው ኢሚግራንት ሲኪንግ ፐርማነንት ሬሲደንስ ኢን ካናዳ ሬስ ኮንሰርን ኦቨር ዌይት ታይምስ ነው የሚለው እና ኢሚግራንት ወደ አሜሪካ ፐርማነንት እንትን የሚያገኙ ሰዎች በጣም ቆየብን። ፐርማነንት ማለት ቋሚ የሆነ የመኖሪያ ፍቃድ ለማግኘት በጣም ሰፈር እያደረግን ነው፣ ምክንያቱም ረዥም ጊዜ ይወስዳል፣ እና ይሄ ደግሞ ከልጆቻችን ከቤተሰቦቻችን ጋር ያለያየናል እያሉ እንግዲህ ሰላማዊ ሰልፍ ወጥተው ነው የምታዩት ማለት ነው። እና እንደ አንዱ መፈክር ኖ ቻይልድ ሹድ ግሮው አፕ ዊዳውት ዴር ፓረንት ይላል እና የትኛውም ልጅ ከቤተሰቦቹ ተለይቶ ማደግ የለበትም እና በጣም ብዙ ዓመት መቆየታችን ብዙ ነገር ነው የሚያጠፋብን ከቤተሰቦቻችን እና በተቻላችሁ መጠን ብታፋጥኑት የሚል ነው። እንግዲህ ደግሞ ው ከዚህ በፊት የካናዲያን ኢሚግሬሽን ኦፊስ በጣም ብዙ ባክሎግ ያለው ብዙ ያልሰራቸው ዶክሜንቶች ስላሉ በዛ ምክንያት በጣም ይቆያል ብዙ ነገር እና የሚገርማቸው ነገር እኔም ራሴ ከራሴ ኤክስፔሪየንስ የተረዳሁት ካናዳ የመጀመሪያው ነገር ካናዳ የሚያስተምራቸው ምንድን ያላችሁኝ እንደሆነ ትግስት ነው። በጣም ስሎ ሆኖ ነው ነገሮች ሁሉ የሚሰሩት ካናዳ ውስጥ በጣም በጣም ትግስታቸውን በሚፈትን ሁኔታ ነው የሚቀርቡት ብዙ ነገሮች እና እኔ አሁን እንግዲህ በህጉ መሰረት ሶስት ዓመት ነበር ከገባ ከገባው በኋላ ዜግነት አንድ ሰው ማግኘት አለበት የሚለው። እኔ ግን ኦልሞስት ወደ ሰባት ዓመት አካባቢ ቆይቻለሁ እና እንግዲህ ፕሮሰሱ እንዲቀላል አለም ካናዳ በጣም የሚገርማችሁ ነገር ማንኛውም ነገር በትዕግስት ካልጠበቃችሁ እና ትዕግስት ከሌላችሁ በጣም ከባድ ነው የሚሆነው፣ እና ወዲያው አግኝታችሁ ወዲያው ሁሉ ነገር ይሆናል ብላችሁ መጠበቅ የለባችሁም። ከዚህ በኋላ ደግሞ ያለው ነገር በጣም ከባድ ነው። እንግዲህ እዚህ ላይ እስከ ህጉ እስከ አስር ዓመት ድረስ ሊቆይ ይችላል አንድ ሰው ወደ አገር ወደ አሳለም ሲከር ሆኖ ከተቀበሉት በኋላ ያው ፐርማነንት ሬሲደንት ወይ ደግሞ ቋሚ የሆነ መኖሪያ ፍቃድ እስኪሰጠው ድረስ ይቆያል ነው። እና ይሄ ደግሞ እንግዲህ ያው መንግስት የራሱ የሆነ አካሄድ አለው። በተቻለ መጠን ደግሞ አሁን በተለይ ሰዎች ቋሚ የመኖሪያ ፍቃድ ሲያገኙ ብዙ ፕሪቪሌጅ ይኖራቸዋል እና ያንን ለማመቻቸትም ታስቦ ይመስለኛል እና ያው እንግዲህ በዓለም ዙሪያ በተለይ አሁን የስደተኛ ጉዳይ በጣም ከባድ የሆነ ነው እና ሁሉ ቦታ ነው ይሄ ችግር ያለው እና ካናዳ ብቻ ዓለም ያው ግን ሰሞኑን ይሄን ስላየሁት ላሳያችሁ ብዬ ነው ወደ ዋናው ወደ ያ እንግዴ ያው መንዝ ሌፍት ዘጠና እንትን ሆነኝ፣ ዘጠና ቀን አለፈኝ፣ አሜን ወር አለፈኝ። እና ብዙ ሰው እንትን እያቀረቡ ነው። ዘጠና ዘጠኝ ነው ያኛው፣ ሰላሳ ይላል ይሄ ወር ነው የሚያወሩት። እንግዲህ ወደፊትም ወደ ኋላም መሄድ አልቻልም እና ህይወታችን የሆነ ቦታ ላይ ፖዝ አድርጋችሁታል እያለ ነው እንግዲህ ይሄ ከ ሂዩማኒቴሪያን ኮምፓሽን ኪቤክ ነው የሚለው እና አንዳንድ ጊዜ እስከ አስር አመት ድረስ ሊፈጅ ይችላል ነው የሚለው ስለዚህ ይሄ በጣም በጣም ከፍተኛ የሆነ ትዕግስት ነው የሚፈልገው እና ብዙ ጊዜ ይሄ ሂዩማኒቴሪያን ኮምፓሽኔት ነው የሚለው። ግን እንደ ኬዙ ይለያያል፣ የምትገቡበት ኬዝ ይለያያል። እንግዲህ ወደ 46 ሺህ ሰው አለ ይላል እና የ46 ሰው ኬዝ አልተሰራም እስካሁን ድረስ እና እነዚህ ሰዎች እንግዲህ እስከ አስር አመት ይጠብቃሉ ማለት ነው። ይሄ አስር አመት፣ ይሄ ለማመን በጣም ይከብዳል ነው የሚለው እንግዲህ። ቤተሰቦቼ እንዴት ነው ማ አስር አመት በጣም ከባድ ነው እያለ ነው እንግዲህ ከየመን ነው የመጣው። እና የመን ያለውን ጦርነት ሸሼ ነው ለዚህ የመጣሁት። ስለዚህ እንዴት ብዬ ነው ቤተሰቦቼን እንግዲህ ይህን ያህል ጊዜ የምቆየው እያለ ነው። እንግዲህ ቤተሰቦቹን ለማግኘት ጠዋትና ማታ እየሰራ እየለፋ ነው፣ ግን እስካሁን ድረስ ምንም አይነት ተስፋ አላገኘም እያለ ነው። አሁን ልጄ አራት አመት ሆኖታል እና በአራት አመት ውስጥ እግ መቼ ነው ማየ እያለ በጣም እያስቸገረኝ ነው። በሚቀጥለው ወር በሚቀጥለው አመት ያልኩት እስካሁን ድረስ አጎችኋለሁ። እንግዲህ አሁን የካናዳ ህልም እውነት ለማድረግ በጣም ረዥም መንገድ ነው እየተጓዝ ነው ያለ ነው። እና መንግስት ይህንን ነገር ከግምት ውስጥ አስገብቶ ቀኑን ቢቀንስልን እያሉ ነው። ያው ለካናዳ በጣም ከባድ ጊዜ እንደሆነ አውቃለሁ፣ በአጠቃላይ እንግዲህ ይሄን ችግር ደግሞ ሁላችንም አብረን መቋቋም አለብን፣ እና ካናዳን ሁላችንም ነው መገንባት ያለብን። ስለዚህ እኔ ሰርቲፋይድ ሜዲካል ዶክተር ነኝ፣ የህክምና ዶክተር ነኝ። የሚገርመው ግን አሁን የምሰራው የጉልበት ስራ ነው ምክንያቱም ኮንስትራክሽን ውስጥ ነው እየሰራለሁት። ምክንያቱም እንት ማግኘት ስላልቻልኩኝ ወረቀት፣ የመኖሪያ ፍቃድ ስለሌለኝ በዚህ ምክንያት የኮንስትራክሽን ስራ ነው እየሰራለሁት። የሚገርማችሁ ነገር በአብዛኛው እንግዲህ በተለይ ደግሞ ፕሮፌሽናል ሰው ከሀገር ውስጥ በሚወጣበት ጊዜ ብዙ ነገር ኤክስፔክት አድርጎ ነው የሚወጣው እና ወዲያው እንደመጣችሁ ነገሮች ይስተካከላሉ ብሎ ሰው ካሰበ በጣም ተሳስተዋል። እንግዲህ እኔ ማውቃቸው በጣም ብዙ ሰዎች አሉ። እኔ ራሴ እንግዲህ ያው ስሜን እንትን አድርጌ ብዙ እንትኖችን እንትን አድርጌ ስለመጣሁኝ ብዙ ኤክስፔክት አላረኩም እና ብዙ ሰዎች ግን ቀጥታ ካናዳ ቢሄዱ ትክክለኛውን አይነት ስራ እንደሚያገኙ ወይ ደግሞ በፊልዳቸው ስራ እንደሚያገኙ አድርገው ነው ኤክስፐክት የሚያደርጉት። ግን እውነታውን ስታዩት ግን ያ አይደለም። ምክንያቱም አንድ ሰው በተለይ ከኢትዮጵያ ኦር ከአፍሪካ ውስጥ ዲግሪ ይዞ ቢመጣ ካናዳ ውስጥ ቀጥታ ያን ዲግሪ መጠቀም አይችልም። ምንድነው የሚያደርጉት? ከዚህ ያኛውን ዲግሪ ምንም እንኳን ደሴም አይነት ኮርስ ቢወስድም የራሳቸውን እንትን ከፍ አድርገው እንደገና ብዙ የተለያዩ ኮርሶች መውሰድ አለባቸው እና አሁን ይሄ እንግዲህ ቅድም ያሳየኋቸው ሰው ወዲያው ስራ ላገኝ ይችላሉ ብሎ ኤክስፔክት አድርጎ ሊሆን ይችላል እና አሁን አስር አመት ጠብቆ እንደገና ደግሞ የመኖሪያ ፍቃድ ካገኘ በኋላ ወደ ትክክለኛው ማንነቱ ለመመለስ ወይ ደግሞ በፊልዱ በተማረበት ፊልድ የህክምና ፊልድ ማለት ነው እሱ እንደገለጠው፣ ወደዛ ለመመለስ ምን ይፈልጋል ማለት ነው እና ተጨማሪ ኮርሶች መውሰድ አለበት እና እነዛ ተጨማሪ ኮርሶች ቀላል እንዳይመስላችሁ በጣም ከባድ ነው። እና እኔ እንኳን በእንደዚያ አይነት መንገድ አላለፍኩም፣ ግን ብዙዎቹ ከተለያየ ቦታ ዲግሪ ይዘው ማስተርስ ይዘው መጥተው በጣም ሰፈር የሚያደርጉ ብዙ ሰዎች እናውቃለሁ ማለት ከተለያየ እንትን ዜግነት ያላቸው ማለት ነው እና ኢትዮጵያኖችም አሉ ሌሎችም እንደዚሁ ማለት ነው። እና በተቻለ መጠን ሰው ፕሮፌሽናል በሚሆንበት ጊዜ ያው እንትኑን አውቆ ነው መምጣት ያለበት። ያው በተቻለ መጠን እንግዲህ ዘውዱን፣ ክራውኑን መሬት ላይ አስቀምጦ ከዛ ማንኛውም አይነት ነገር ቢመጣ በቃ ቻሌንጅ እንደሚያደርገው ማሰብ አለበት እንጂ እኔ ስለተማርኩ ይሄንን አገኛለሁ ብሎ ብሎ ሰው ካሰበ በጣም ከባድ ነው። ምክንያቱም እኔም ራሴ እንደዛ አስብ ነበር። ግን በኋላ ላይ ያው ስደቱ አደከመኝ። በኋላ በኋላ ግን ተስፋ ቆረጥኩ። ምክንያቱም ዶክሜንት ከሌላችሁ ሺ ጊዜ ዲግሪ ቢኖራችሁ ዋጋ የለውም። አሁን ይሄ እንግዲህ ቅድም ያያችሁት ሰው ኦልሬዲ ሜዲካል ዶክተር፣ ሰርቲፋይድ ሜዲካል ዶክተር ነኝ አለ። ግን አሁን የሚሰራው ስራ ምንድነው? የኮንስትራክሽን ስራ ነው። ለምንድነው ያላችሁ እንደሆነ ሰውየው የመኖሪያ ፍቃድ ስለሌለው ነው። ስለዚህ ሰው የመኖሪያ ፍቃድ ከሌለው ሰውየው ለምን ዩኒቨርሲቲ ገብቶ ማለት ፕሮፌሰርም ይሁን ይህ ነው፣ በብዙ አይነት ፊልድ ውስጥ ይኑር ግን ህጉ ይዘዋል ማለት ነው። ስለዚህ ህጉ ስለሚያዝ ሰው ያንን የሚፈልገውን እንትን መስራት አይችልም። እና ይሄ በጣም ኮመን ነው። ስለዚህ በተቻለ መጠን በተለይ ደግሞ ፕሮፌሽናል የሆኑ ሰዎች ቢቻል ቢቻል ከሀገራቸው ከመውጣታቸው በፊት ይሄንን እውነታ አውቀው መውጣት አለባቸው። ያለበለዛ ዲስአፖይንትመንቱ እነሱ ሊገላቸው ይችላል። በስትረስ ራሳቸውን ሊያጠፉ ይችላሉ። እና ትልቁ ነገር ራስን ማሳመን ነው። እውነታውን ከእውነታው ጋር አብሮ መሄድ ነው። ምክንያቱም አንዳንድ ፊልድ እናንተ በምትፈልጉበት ሀገር ላይ ላይሰራ ይችላል። ስለዚህ የትኛውም ሀገር የራሳቸው የሆነ እንትን ነው የሚወስዱት፣ የራሳቸው የሆነ እነሱ የሚፈልጉት ፊልድ ሰውየው ምናልባት ላያውቀው ይችላል፣ ላያገኘው ይችላል። ስለዚህ ያ ማለት ምን ማለት ነው? ሰውየው ስለተማረ ሳይሆን አገሩ ይፈልገዋል ወይ ያንን የስራ ፊልድ ሰውየው የተማረበትን ይፈልገዋል ወይ ነው። ትልቁ ነገር ያለው እሱ ላይ ነው። ምክንያቱም ሌበር ማርኬቱ ካልፈለገው ሰውየው ስለተማረ ብቻ ይቀጠራል ማለት አይደለም። ስለዚህ ይህንን እውነታ አውቆ ከመጣ ሰው እዚህ እንኳን አይቶ፣ ሌበር ማርኬቱን አይቶ ማለት የስራውን ሁኔታ አይቶ ምናልባት አጫጭር ኮርሶችን ወስዶ ያ ሰው ወደዛ ወደ አገሩ ወደሚፈልገው የስራ መስክ ሰውየው ሊገባ ይችላል ማለት ነው። እና ያ ካልሆነ በጣም ከባድ ነው የሚሆነው። እና ስደት ከባዱ ፓርት ይሄ ነው። በጣም እድሜ የሚበላ በጣም ጊዜ የሚበላ በጣም ብዙዎችም ትዳር ግራጋባ ነው እና እንግዲህ አንፕሪዲክተብል ነው። ምን ይመጣል የሚቀጥለው ጊዜ እንደዚህ ነው ብላችሁ ፕላን የምታደርጉበት አይደለም። ይሄ ደግሞ የራሴ ከራሴ ህይወት ውስጥ የተማርኩት ስለሆነ በጣም በአጭር ጊዜ ውስጥ ኢትዮጵያ መጣ መስሎኝ ነበር ግን በጣም የሚገርማችሁ ነገር ዛሬ ከኢትዮጵያ ከወጣሁ 26 ዓመት ሆኖኛል። እንግዲህ እግዚአብሔር ረድቶኝ እንግዲህ በቅርብ ጊዜ ከሄድኩኝ ከ26 ዓመት በኋላ ሄዳለሁ ማለት ነው ያለው ለዛ ግን እንዲ ጊዜው በቃ እንዲ እያያችሁት ነው የሚሄደው እና ብዙ ቤተሰብ ተለያይተዋል። ተለያይተዋል ብዙ ፍቅረኛሞች በኢሚግሬሽን በስደት የመጠበቅ ጉዳይ ላይ ብዙዎቹ ተለያይተው ያላሰቡት አይነት የህይወት ጎዳና ውስጥ ገብተዋል። እና የመመክራችሁ ከዚህ በፊት ኤክስፔሪንስ የሌላችሁ ሰዎች ቻላችሁ መጠን ይሄ አሁን የምታዩት እንትን እውነተኛ ነገር ነው። ስለዚህ ይሄን ነገር ቢደርስብኝ አእምሮዬን አዘጋጀዋለሁ ብላችሁ ለዛ አእምሮ የተዘጋጃችሁ መሆን መቻል አለባችሁ። አለበለዛ ጸጸቱ ሊገላችሁ ይችላል፣ ማለት ጤንነታችሁን፣ ደስታችሁን ሊያመሳቅልባችሁ ይችላል ነው እንግዲህ ሀሳቡ ይሄ ነው እንጂ ትዕግስት በጣም ወሳኝ ነው። በተለይ ስደት ላይ በዚህ ጊዜ የሰራዋለው የምትሉት ነገር የለም። ምክንያቱም ህይወታችሁ በሌላ ሰው እጅ ነው የተያዘው። ስለዚህ ከዚህ ሁሉ ደግሞ ሊያስለቀቃችሁ የሚችለው አንዱና አንዱ ኢየሱስ ክርስቶስ ብቻ ነው። ምክንያቱም እኔ ያ ነው የሰራልኝ። ያለበለዚያ ሰዎች እንደሆነ ምንም አንዳንዴ መርስለስ ናቸው ማለት ምህረት ለማድረግም በጣም ነው የሚሳሱት። እግዚአብሔር ግን ከሁሉ በላይ በተለይ ኢየሱስ ክርስቶስ ይሄንን በደንብ አጤነው ከዛ በኋላ ሰዎችን ነፃ ያደርጋል ብዬ አምናለሁ። እኔም ደግሞ ነፃ የወጣሁት የካናዳ መንግስት ሳይሆን ክርስቶስ ነፃ እንዳወጣኝ አድርጌ ነው የማስበው ምክንያቱም እንደ እኔ ሀሳብ ቢሆን ኖሮ ይሄን ያህል አመት ወይ ደግሞ የካናዳ መንግስት እንትን ያደርገኛል ብዬ ክፍክት አላደርግም ነበር። ግን ሁልጊዜ እምነት የነበረው በክርስቶስ ነው፣ በእግዚአብሔር ነው። ስለዚህ ልባችንን ወደ እግዚአብሔር ካስቀመጥን ሌሎቹ አውቶሪቲዎችን፣ ሌሎችን ባለስልጣኖችን ማሸነፍ እንችላለን። ምክንያቱም ወደዱም ጠሉም ሁሉም ከሱ በታች ስለሆነ ማለት ነው። እና እንግዲህ ይሄ የራሴ ኤክስፒሪያንስ ነው። እንግዲህ ያው ከተመቻቹ ተቀበሉት፣ ካልተመቻችሁም ችግር የለውም። እንግዲህ በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ፣ መልካም ጊዜ የምላችሁ ጊዜ እሰናበታችኋለሁ።